ዘ ኢኮኖሚስት እንዳለው ወልቃይት ላይ የተፈራው ውጊያ ሊፈነዳ ከጫፍ ደርሷል። ኮሎኔል ደመቀ ዘውዱ አዲስ አበባ ደርሰው ከተመለሱ በኋላ ህወሓት ተጨማሪ ኮማንዶ ኃይል ወደ ስፍራው አስጠግቷል። አርሚ ሰባ አዲስ ባሰራጨው ተንቀሳቃሽ ምስል ወልቃይትን ለመጨበጥ አዲስ ጦር አስመርቋል። ይህ የተመረቀው አዲስ ምልምል ጦር ድፍን ወልቃይትን እንዲያስመልስ ተልዕኮ ተሰጥቶታል። በዝርዝር እናስደምጣቸዋለን። ጄኔራሉ በሶፍ ዑመር ዋሻ ውይይት የተናገሩት ንግግር ትኩረት ስቧል። ጠቅላይ ራዊ ግጭት በኢትዮጵያ ሁሌም አለ፣ በአጼ ቴዎድሮስ ዘመንም ነበር። አሁን ፌስቡክ ስላለነው ጫጫታ የበዛው ያሉ ሲሆን፣ አሁን ያሉ ታጣቂዎችንም ሽፍቶች ሲሉ ጠርተዋቸዋል። በአንጻሩ ጀኔራሉና አንድ ከፍተኛ የቀድሞ ባለስልጣን የታጣቂዎቹ ጥያቄ ፖለቲካዊ እንደሆነ ማንሳታቸው ትኩረት ስቧል። ጠቅላዩ ፋኖን በስም ሳይጠሩ ለመጠቅለል የሚንቀሳቀስ ሽፍታ ሲሉ ገልጸውታል። ጠቅላዩ ስለ ፋኖ ታጣቂዎች እንቅስቃሴ አዲስ ነገር ያሰሙ ሲሆን ትኩረትም ስቧል፣ ሰሙታላቸው በአፋር ክልል ደሞዝ ያልተከፈላቸው የመንግሥት ሠራተኞች ተቃውሞ አሰምተዋል። እርቦናል፣ ጠምቶናል፣ ደሞዝ ይከፈልን ያሉ ሠራተኞች መንገድ በመዝጋት የተቃውሞ ድምፅ አሰምተዋል። ጉዳዩን በተመለከተ በዘገባችን ትሰሙታላችሁም። ጃፓን በታሪኳ የመጀመሪያዋን ሴት ጠቅላይ ሚኒስትር ሾመች። አዲሷ ጠቅላይ ሚኒስትር በጃፓን ፖለቲካ ውስጥ ጉልህ ተሳትፎ የነበራቸው ሲሆን የጃፓን ብረቷ እመቤት የሚል ቅጽልንም አትርፈዋል። እንመለስበታለን። አክብሮታዊ ሰላምታችን በያላችሁ ያላችሁበት የዓለም ዳርቻ የረሳችሁ የተወደዳቸው አንዳፍታ ሚዲያ ቤተሰቦች ከአንዳፍታ ላሁን መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ዘ ኢኮኖሚስት እንዳለው ወልቃይት ላይ የተፈራው ውጊያ ሊፈነዳ ከጫፍ ደርሷል። ኮሎኔል ደመቀ ዘውዱ አዲስ አበባ ደርሰው ከተመለሱ በኋላ ህዋት ተጨማሪ የኮማንዶ ኃይል ወደ ስፍራው አስጠግቷል። አርሚ ሰብ አዲስ ባሰራጨው ተንቀሳቃሽ ምስል ወልቃይትን ለመጨበጥ አዲስ ጦር አስመርቋል። ይህ የተመረቀው አዲስ ምልምል ጦር ድፍን ወልቃይትን እንዲያስመልስ ተልዕኮ ተሰጥቶታል። ወልቃይትን ለመጨበጥ የኮማንዶ ኃይል ተንቀሳቅሷል። ወልቃይት በቅርቡ በኃይል ይመልሳል በማለት ሲያስ ያስጠነቅቁ የነበሩት የህወሓት ጦር መኮንኖች አሳቻ ሰዓት ጠብቀው ወደ ወልቃይት ለመግባት እርምጃ ጀምረዋል። ወልቃይት ሊፈነዳ የተቃረበ የሚመስል ውጥረት ውስጥ ትገኛለች። ባለፈው መስከረም ወር ህወሓት ለሁለት ያህል ጊዜ የማጥቃት ሙከራ ማድረጉን ተከትሎ ነው ውጥረቱ እጅግ ጨምሯል። ትናንት በተሰራጨ አዲስ መረጃ ደግሞ ሱዳን የሚገኘውና ወልቃይትን እቆጣጠራለሁ በማለት የሚዝታው የህወሓት አርሚ ሰባ ጦር ተጨማሪ የኮማንዶ ወታደሮችን አስመርቋል። ኮማንዶዎቹ ወልቃይትን እንዲቆጣጠሩም እንዲቆጣጠሩ ትእዛዝ እንደተሰጣቸውም ታውቋል። ኢኮኖሚስት ባለፈው ሳምንት ባሰራጨው ሰፊ ዘገባ በቅርቡ በወልቃይት ውጊያ ሊቀሰቀስ ይችላል ሲል ስጋቱን መግለጹ ይታወሳል። መጽሔቱ ያነጋገራቸው የህዋት አርሚ ሰባ ወታደሮች ሱዳን ላይ ካልቡርሃን ወግንን እየተዋጋን ከተሞችን ማስለቀቅና መልሶ መቆጣጠር ችለናል። የራሳችንን መሬት ለማስመለስ ደግሞ እንችላለን። ይህንንም በቅርቡ እናደርገዋለን ሲል ተናግሯል። ዛሬ ደግሞ ይኸው አርሚ ሰባ በሱዳን ድንበር ሸረር ኢና አቅራቢያ ብዛት ያላቸውን የኮማንዶ ኃይል አስመርቆ አንቀሳቅሷል። ህወሓት አርሚ ሰባ ብሎ በሱዳን በረሃ ያደራጀውን ጦር በሰው ኃይል ስልጠናና በትጥቅ በከፍተኛ ደረጃ ሲያደራጅ ከርሞ ከሰሞኑ በአደባባይ እያሳየ ነው። ከሱዳን በረሃ በቪዲዮ ተቀርጾ የታየው የህወሓት ጦር ከቀላል እስከ ከባድ መሳሪያ እስከ አፍንጫው የታጠቀ ሲሆን ሁመራ ጫፍ ላይ መስፈሩ በስፋት እየተገለጸ ነው። ወልቃይት ጫፍ ሸረር ኢና ላይ የሰለጠነው የህወሓቱ አርሚ ሰባ ኮማንዶ ኃይል በቆረጣ ሰብሮ ለመግባት የተዘጋጀ መሆኑን በተሰራጨው ቪዲዮ ላይ የተሰማው ድምጽ ያመላክታል። ድንበር ላይ የሰፈረው አርሚ ሰባ የሰለጠነው ኮማንዶ ወዴት ሰብሮ እንደሚገባ በተሰራጨው ተንቀሳቃሽ ምስል ላይ በውል ባይገለጽም ተደጋጋሚ ሙከራ ወዳደረገበት ወልቃይት እንደሚሆን ይጠበቃል። አርሚ ሰባ ወደ ወልቃይት ሰብሮ ለመግባት ኮማንዶ ኃይል ማደራጀቱን ሲቀጠል፣ እነ ኮሎኔል ደመቀ ዘውዱ የተከዘዘብ የተሰኘውን ኃይላቸውን አዘጋጅተው እየጠበቁ ነው። ወልቃይት ላይ በአራት ሁለቱ ማቅጣጫ ያሰፈሰፈው ኃይል መሆኑን የሚገልጹ ሲሆን ከሱዳን እስከ ኤርትራ ድንበር ሁሉም በተጠንቀቅ ቆሞ እየተጠባበቁ ነው። የህወት ጦር ከቅርብ ርቀት ሱዳን ላይ ኃይሉን አደራጅቶ እየተነቃቃ መሆኑን የሰሙት እነ ኮሎኔል ደመቀ ዘውዱ በተጠንቀቁ ሆነዋል። የተከዚ ንዘብ በበላይነት የሚመሩት የወልቃየት ሰዎች ሱዳን ላይ የተደራጀው ኃይል ወልቃየትን ሊያጠቃ መቋመጡን እየገለጹ ነው። ህወት በሰላማዊ ተፈናቃይ ስም ያደራጀው ከፍተኛ ቁጥር ያለው ጦር እንዳለው የሚገለጽ ሲሆን ሰላማዊ ሰዎችን ጨምሮ ወደ ሱዳን የገባው ኃይል ከ30 ሺህ በላይ ነው። ይህን ሰሞነኛ የአርሚ ሰባ እንቅስቃሴ ተከትሎ ሱዳን ላይ የተደራጀው ህወሓት ጦር በሁመራ በኩል በወልቃይት ጥቃት ሊከፍት እንደሚችል ጭምጭምታዎች እየተሰሙ ነው። ጀኔራሉ በሶፍ ኡመር ዋሻ ውይይት የተናገሩት ንግግር ትኩረት ስቧል። ጠቅላይ ሚኒስትር አብይ ግጭት በኢትዮጵያ ሁሌም አለ፣ በአጼ ቴዎድሮስ ዘመንም ነበር፣ አሁን ፌስቡክ ስላለነው ጫጫታ የበዛው ያሉ ሲሆን፣ አሁን ያሉ ታጣቂዎችንም ሽፍቶች ሲሉ ጠርተዋቸዋል። በአንጻሩ ጄኔራሉና አንድ ከፍተኛ የቀድሞ ባለስልጣን የታጣቂዎቹ ጥያቄ ፖለቲካዊ እንደሆነ ማንሳታቸው ትኩረት ስቧል። ጠቅላዩ ፋኖን በስም ሳይጠሩ ለመጠቅለል የሚንቀሳቀስ ሽፍታ ሲሉ ገልጸውታል። ጠቅላይ ሚኒስትር አብይ አህመድ የኢትዮጵያን የሰላም ምንጭ ነው ያሉትን ሽፍተኝነት ለማጥፋት መንግስታቸው እየሰራ መሆኑን ተናግረዋል። ከእርስ በርስ ግጭት እስከ እርስ በርስ ጦርነት የተንሰራፋውን ቀውስ የሽፍትነት እንቅስቃሴ ነው ያሉት አብይ መንግስታቸው የፈጠረው ችግር እንዳልሆነ ገልጸዋል። ጠቅላይ ሚኒስትሩ የኢትዮጵያ ሰላም እጦት የተለመደ እንጂ እርሳቸው በሚመሩት መንግስት እየተፈጠረ አይደለም ብለዋል። አብይ ከባለስልጣናት ጋር በባሌ ባደረጉት ውይይት ኢትዮጵያ ለዘመናት ሰላም እንዳልነበራት በመግለጽ በእርሳቸው አስተዳደር የተለየ ነገር እንዳልተፈጠረ ገልጸዋል። ትናንት ምሽት በመንግስታዊ የቴሌቪዥን ጣቢያ በተሰራጨው የባሌ ውይይት ላይ ስለ ሰላም ማብራሪያ የሰጡት ጠቅላይ ሚኒስትሩ የአስተዳደራቸው መርህ በሽፍታ ደረጃ የተገለጸውን እንቅስቃሴ በማጥፋት ላይ የተመሰረተ መሆኑን ተናግረዋል። ጠቅላይ ሚኒስትሩ ኢትዮጵያ ውስጥ ባለፉት መቶ ዓመታት ሰላም አልነበረም፣ አሁን ፌስቡክ እና ዩትዩብ ስላለ በየቀኑ ስለምንሰማው ነው እንጂ የበዛው ሰላም አልነበረም ሲሉ ተደምጠዋል። ምንም እንኳን ጠቅላይ ሚኒስትሩ እንዳሉት በየዘመናቱ ግጭቶች ነበሩ የነበሩ ቢሆንም እንደዚህ ወቅት ማንነትን መሰረት ያደረገ የእርስ በርስ ግጭትና ጦርነት መኖሩ ላይ ብዙዎች ጥያቄ ያነሳሉ። የኢትዮጵያን የሰላም እጦት ከሽፍታ እንቅስቃሴ የመነጨ ነው ያሉት አብይ ሽፍታ ኢትዮጵያ ውስጥ ጠፍቶ አያውቅም በማለት ችግሩ የመንግስታቸው እንዳልሆነ ገልጸዋል። ጠቅላይ ሚኒስትሩ በስልጣን ዘመናቸው ሽፍታ ለማሳደድ መቶ ፐርሰንት የደከሙ ያሏቸውን መሪዎችን በተቹበት ንግግር መንግስታቸው ሽፍታን እናጠፋለን ሲሉ ተደምጠዋል። በአንድ እጃችን እናለማለን የሚ ያካሄድ እንደሚከተል ተናግረዋል። የኢትዮጵያን የእርስ በርስ ግጭትና ጦርነት በሽፍታ እንቅስቃሴ ደረጃ የሰየሙት ጠቅላይ ሚኒስትሩ ባህል ሆኗል ያሉትን ሽፍትነት እናጥፈዋለን ቢሉም የኢትዮጵያ ሰላም እጦት በሽፍታ ደረጃ የወረደ መሆኑ ላይ ብዙዎች አይስማሙም። ጠቅላይ ሚኒስትሩ ኢትዮጵያ ትውልድ ተቀባብሎ የሚያጸናት ሀገር ትሆናለች፣ በትግራይ በአማራ በኦሮሚያ አንዳንድ አካባቢዎች የምናያቸው ጉዳዮች መልክ እየያዙ ይሄዳሉ ብለዋል። የነጻ ድቃን ህወሓት ልገንጠል በሚልበት ሰዓት እርግጠኛ ሁኜ ምነግራችሁ ወጣቶች በዚያን ዘመን ትግራይን ባህሉን አያውቁትም ሲሉ በውይይቱ ላይ ወደ ተሳተፉት ጀኔራል ጻድቃን ገብረትንሣኤ ጣታቸውን በመቀሰር ተችተዋል። በተመሳሳይ ኦነግ እንኳን ኦሮሚያን መገንጠል ቀርቶ የትውልድ ስፍራውን እንኳን በትክክል አያውቀውም፣ ባሌን አያውቅም፣ ሌላውም ነጻ አውጪ ይኸው ነው በማለት ተችተዋል። አክለውም ልጠቅልል ባዩም ዘመኑን አያውቅም በማለት የወቀሱት ጠቅላይ ሚኒስትሩ ብትፈልግም ባትፈልግም አይቻልም አለፈ ያ ታሪክ ከኋላ ጋር መታሰር አያስፈልግም ሲሉ ተደምጠዋል። ጠቅላይ ሚኒስትሩ መገንጠልም መጠቅለልም አይሰራም፣ መስማማት በትብብር ሁሉም ያለውን ሀብት እያዋጣ እንዲለማ አድርጎ መኖር ብቻ ነው የሚያዋጣው። ይህንን መገንዘብ አለመቻል ነው ችግር ያመጣብን ሲሉ በውይይቱ ላይ ተናግረዋል። አብይ፣ በንግግራቸው ኢትዮጵያ ውስጥ ሰላም የለም፣ ሰላም መቅደም አለበት የሚል ቅሬታ በተለያየ መንገድ እንደሚነሳ ጠቅሰው ጠቅላይ ሚኒስትሩ የሚመሩት መንግሥት አቋም ሰላም እንዲመጣን ናለን ሰላም እንዲመጣ እንሰራለን፣ ሰላም እስኪመጣ ግን አንቀመጥም እናለማለን የሚል እንደሆነ ገልጸዋል። ጠቅላይ ሚኒስትሩ መገንጠልም መጠቅለልም አይሰራም፣ መስማማት በትብብር ሁሉም ያለውን ሀብት እያዋጣ እንዲለማ አድርጎ መኖር ብቻ ነው የሚያዋጣው። ጠቅላይ ሚኒስትሩ መገንጠልም መጠቅለልም አይሰራም፣ መስማማት በትብብር ሁሉም ያለውን ሀብት እያዋጣ እንዲለማ አድርጎ መኖር ብቻ ነው የሚያዋጣው። ይህንን መገንዘብ አለመቻል ነው ችግር ያመጣብን ሲሉ በውይይቱ ላይ ተናግረዋል። አብይ በንግግራቸው ኢትዮጵያ ውስጥ ሰላም የለም፣ ሰላም መቅደም አለበት የሚል ቅሬታ በተለያየ መንገድ እንደሚነሳ ጠቅሰዋል። ጠቅላይ ሚኒስትሩ የሚመሩት መንግስት አቋም ሰላም እንዲመጣ እንለምናለን፣ ሰላም እንዲመጣ እንሰራለን፣ ሰላም እስኪመጣ ግን አንቀመጥም፣ እናለማለን የሚል እንደሆነ ገልጸዋል። ገዋኒ ላይ እርቦናል ጠምቶናል ያሉ ዜጎች የኢትዮ ጅቡቲን መንገድ ዘግተው ተቃውሞ አሰምተዋል። በአፋር ክልል ገዋኒ ከተማም እርቦናል ጠምቶናል ያሉ ዜጎች የኢትዮ ጅቡቲን መንገድ ዘግተው ተቃውሞ አሰምተዋል። የከተማዋ ነዋሪዎች መንግስት የስምንት ወር ደሞዝ እንዳልከፈላቸው በመግለጽ እርቦናል ጠምቶናል በሚል ትናንት አደባባይ ወጣው ድምፃቸውን አሰምተዋል። የገዋኒ ነዋሪዎች 300 ሚሊዮን ብር የወጣበት የውሃ ፕሮጀክት አንድ ዓመት ሳይሞላው ከጥቅም ውጭ ሆኖ የሚጠጡ ውሃም ችግር ላይ ወድቀናል ብለዋል። እርቦናል ጠምቶናል ያሉት የአካባቢው ነዋሪዎች የእኛ አመራሮች በጀቱን የት እንዳስገቡት ሳይታወቅ ሕዝቡ እየተቸገረ ነው ሲሉ መንገድ ዘግተው ተቃውሞ አሰምተዋል። መንገድ ዘግተው ጎማ በማቃጠል ተቃውሟቸውን ያሰሙት ነዋሪዎች በሀገር ሽማግሌዎች ተለምነው መንገዱን መክፈታቸው ተሰምተዋል። ሰልፈኞቹን ያገባቡት የሀገር ሽማግሌዎች ለሶስት ቀን ታገሱን በማለት ችግሩ እንዲፈታ በማግባባት መንገዱን አስከፍተው የቆሙ ተሽከርካሪ ተንቀሳቅሰዋል ተብሏል። ሰልፈኞቹ ካልተከፈልን አናስተምረም እኛ የገዋኔ ነዋሪዎች እርቦናል ጠምቶናል ለወላጅ አልባ ሕፃናት የስምንት ወር ደሞዝ ይሰጠን የሚሉና ሌሎች ድምፆችንም አሰምተዋል። የመንግስት ሰራተኞቹ ደሞዝ ያልተከፈላቸው በወረዳው የፋይናንስ ጽህፈት ቤት ኃላፊ ምክንያት ነው ተብሏል። የፋይናንስ ኃላፊ ወረዳው ላይ አይኖርም አዲስ አበባና ዋሽ እንደሚኖር ነው የሰማነው ቢሮ ስንሄድ አናገኘውም፣ ችግሩ የማን እንደሆነ እንኳን ማወቅ አልቻልንም ብለዋል ሉ መንግስት ጥያቄው የቀረበለት ቢሆንም ለመንግስት ሰራተኛው ተገቢውን ምላሽ አልሰጠም ተብሏል። ከደሞዝ መቋረጥ በተጨማሪ የመጠጥ ውሃ ችግር ከፍተኛ ችግር እንደሆነባቸው የከተማዋ ነዋሪዎች ገልጸዋል። የከተማዋ ነዋሪዎች አሁን ላይ አንዱን የሮቶ ውሃ ከ250 እስከ 350 ብር እየገዛን ነው ያሉ ሲሆን ይህንን ራሱ ለመግዛት እንኳን ደሞዛችን እየተሰጠን አይደለም ብለዋል። ጃፓን በታሪኳ የመጀመሪያዋን ሴት ጠቅላይ ሚኒስትር ሾመች። ሳናኤ ታካኢቺ ከጃፓን ሁለት ምክር ቤቶች የብዙሃን ድምፅን በማግኘት የመጀመሪያዋ የሀገሪቱ ሴት ጠቅላይ ሚኒስትር በመሆን ታሪክ ሰርተዋል። የጃፓን ሊበራል ዲሞክራቲክ ፓርቲ አባል የሆኑት ታካኢቺም የጠቅላይ ሚኒስትርነት ስልጣንን የጨበጡት በሀገሪቱ የታችኛው ምክር ቤት 237 ድምፅ እንዲሁም ከላኛው ምክር ቤት የ125 ድምፅ ድጋፍ በማግኘት ነው። አዲሷ ጠቅላይ ሚኒስትር በጃፓን ፖለቲካ ውስጥ ጉል ተሳትፎ የነበራቸው ሲሆን የጃፓን ብረቷ እመቤት የሚል ቅጽልንም አትርፈዋል። ጠቅላይ ሚኒስትሯ በሰው እጅ የተገደሉት የቀድሞ ጠቅላይ ሚኒስትር ሽንዞ አቤ ተከታይ ከመሆናቸው በተጨማሪም በጠንካራ ወግ አጥባቂ አቋማቸው ይታወቃሉ። እስካሁን ባለው የጃፓን የመሪነት መንበር ላይ ወንዶች ሰፊ የበላይነት ይዘው የቆዩ ሲሆን፣ አሁን ላይ ሳናኤ ታካ ኢቺ የመጀመሪያዋ ሴት ጠቅላይ ሚኒስትር ሆነው መምጣታቸውን ታላቅ እመርታ መሆኑ እየተነገረ ነው። በርካቶች እንደሚሉት ይህ የጠቅላይ ሚኒስትሯ ሹመት በጃፓን ፖለቲካ ውስጥ ቀስ በቀስ እየተቀየረ ላለው የሴቶች ተሳትፎ ውክልና ታሪካዊ እርምጃ ነው።